እንዴት አደራችሁ ጉድ ሞርኒንግ ያለው እንዴት አደራችሁ ሰላም ናችሁ በኢትዮጵያም ያላችሁ ከኢትዮጵያ ውጭም ያላችሁ ሁላችሁም ወደ ኢትዮጵያ ልጆች እንዴት ናችሁ እንዴት አደራችሁ ዛሬ አርብ ነው በዚህ ደግሞ ጆማ ነው እና አሁን ወደ ስራ ልወጣ ነው መጀመሪያ ሰላም ልበላችሁ። ይህን ወደ ስራ ከመውጣት በፊት አደር እንዴት ነው? አሪፍ ነበር። እንግዲህ ለማዳም ቅመሞች መልካም እጁ መካከል ዛሬ ትንሽ ስራም ቢሆን ጋብቷለ ሆን ያርፍጄ ነው። አሁን ልወጣ ነው። እርግጥ ወጥቼ ነው የተመለስኩት። አሁን ገናማን ልወጣ አይደለም፣ ወጥቼ ነው የተመለስኩ እና እንዴት አደራችሁ? ሰላም ናችሁ? አላችሁልኝ። እና ዳር ይህንን ይመስላል። ጠዋት ስትነሱ አእምሮ ሁሉም ነገር ያስባል። ጠዋት ስነሳ ነው እኔ ማስብ በጣም ነው ማስብ ስህተቴንም ማቆጣት ነው። ምነት ጠዋት ስነሳ ስህተቴ ይገባኛል። ሁሉ ነገር በደንብ ነው ማስብ እና እንቅልፍን የፈጠረ አምላክ እግዚአብሔር ይመስገን። እግዚአብሔር ሲፈጥር ያለ ምክንያት አይደለም፣ ምክንያት አለው ነ አረፍት ባይኖር ከባድ ነው። በተኛ ደስ ላይ ነበር ወደ ስራ ላይ የለም እስካሁን። አሁን ግን ወደ ስራ ለውጣ ነው። ወደ ስራ ከመውጣት በፊት ወደ እናንተ ልምጣ ብዬ ነው። ለስተውቃል ጊዜ ራሱ ማናችን አጠረርች የሰላምታ ሰላም ብያችሁ ልሂድ ብዬ ነው። የሰላምታ ቪዲዮ ልስራ ብዬ ነው። እንዴት አደራችሁ? ጉድ ማርኒንግ ብያለሁ። መልካም ሙሉ የሆነላችሁ ሁሉ የተሳካበት ቀን የሆነላችሁ። ስትወጡ ጸሎት አርጉ፣ መንገዴን አቅናልኝ በሉ። እንደዛ ነው። ለሞዶች ይሄ ላይክ አድርጉሽ ቤተሰብ ሆኑ ሰብስክራይብ አርጉ፣ ኮሜንት ሼር አርጉ እና ዳር። እናንተ ጋር እንዴት ነው? እናንተ ሰላም? ሰላም አህመድ፣ እንዴት ነው አህመድ? ይሄ ላይ ካልክ እና ጁማ ጁማ፣ እናንተ ጋር እንዴት ነው? እኔ ጁማ ጁማ አረፍዳለሁ። ደስ የሚለው አበርክቶ ወጥቼ ፓርቲ አድርጌ እመለሳለሁ። ግን ትንሽ ጭንቀት የለም። ይሄ በጠዋት አትወጡም፣ አትጨናነቁ፣ ስለሚተኙ ማለት ነው። እና የማዳም ቅመሞች ይሄ ጁማ፣ እናንተ ጋር እንዴት ናት? እኔ ጋር ጁማ ትመቸኛለች። ስንዱ እስከምትደርስ ጸሎቲ ጸሎቲ ጁማ እስከሚደርስ ድረስ ማለት ነው።

እና ወዶች ሉጣ በቃ እ ወደ እስራኤል ይሄር ነው። እኔም ወደ እስራኤል ይሄድ ሰላም ነው ያላችሁ ብዬ ነው። እናንተ ይህ ህልም ጠይቂያችሁ ነበር። ለምንድነው ያልመለሳችሁልኝ? በህልም በመኪና መሄድ ምንድን ነው? እሱን መልሱልኝ፣ በኮሜንት መልካም ሙሉ ይሆንላችሁ። እሺ፣ እኔ ልውጣ ነው፣ ስራ ሰዓትም ደርሶብኛል። ቻው ቻው። ከኢትዮጵያም ያላችሁ፣ ከኢትዮጵያ ውጭም ያላችሁ ሁላችሁም ሰላማችሁ እያላችሁበት፣ ሰላማችሁ ይብዛልኝ፣ ሰላም ሙሉልኝ፣ መልካም ሙሉ